የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዜ መቀየር ማለት ነው። አንድ መንግስት በሀገር ደረጃ ልማት በሀገር ደረጃ የመለወጥን ሀሳብ ቢያቀነቅን ብቻውን በቂ አይደለም። በሀውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ለከተማ የህልውና ዋስትና የሆነው የገጠሩ ማህበረሰብም በልፋቱ ልክ ሳይካስ በትጋቱ ልክ ሳይታደስ ዘመናት ቢያስቆጥርም ከእንስሳቶቹ ጋር ታዛ እየተጋራ የኑሮ ልኩን ሳያበጅ ዘመኑን እንዳይፈጅ መላ ተበጅቷል። ከተሞችን ከመጪው ዘመን ጋር በማድረቅ ላይ ያለው የኮሪደር ልማት እሳቤው ኪሎሜትሮችን አቋርጦ የገጠርን መልክ ሊያስናፍቅ አርሶ አደሩ ደጅ ደርሷል። ጠቅላይ ሚኒስትር ዐብይ አህመድ በክረምት በጎ ፈቃድ በማዕከላዊ ኢትዮጵያ ክልል ያስገነቧቸው ሞዴል የገጠር መንደሮችም ህልም የሚመስለውን እሳቤ እውን አድርገው ታይተዋል። በክልሉ አራት ዞኖች ማለትም በስልጤ ሀላባ፣ ሃዲያና ከምባታ ዞኖች የተገነቡት እነዚህ ሞዴል የገጠር መንደሮች አርሶ አደሩ ክብርና ዘመናዊነትን ከኑሮ ጋር መሳ ለመሳ እንዲያስብና እንዲተዋወቅ ምክንያት ሆነውታል። ሞዴል የገጠር መንደሮቹ ከመኖሪያ ቀየው በተገኙ የግንባታ ግብዓቶች እንዲዋቀሩና እንዲደምቁ ሆኗል። እያንዳንዱ መኖሪያ ሳሎን፣ መኝታ፣ ማብሰያና መጸዳጃ ቤቶች ያሉትና ራሱን የቻለ የእንስሳት ማደሪያን አካቶ የያዘ ነው። ሶላር ኢነርጂ የመንደሩ የኃይል ምንጭ ነው። በእያንዳንዱ ጎጆ ባዮጋዝ ጥቅም ላይ ውሎ ማብሰል እንዲቻል ሆኖ የተበጀም ነው። አርሶ አደሩ ሌማቱን ከጓሮ እንዲሞላ የተተወለት ስፍራ አይንም ሆድንም የሚያጠግብ ይሆናል። በትልቁ አገሬ ማላቅ ልፋት ውስጥ በገጠር ያሉ ዜጎች ኑሮና ደሳሳ ጎጆ መዳሰሱ ጓዳ ጎድጓዳቸው መታደሱ የዘመን ልክ ማሳያ እየሆነ መጥቷል። ወደ ሁሉም አካባቢዎች እንዲሰፋና የአኗኗር ባህል እንዲሆኑ የታለምላቸው እነዚህ የገጠር መንደሮች ጉልበቱንም ሀብቱንም ሳይሰስት ለሀገሩ ለሰጠው አርሶ አደር በኑሮ እፎይታን ችረው ተጨማሪ አቅም እንዲያበጅ ብርታት ይሆናሉ። ኢትዮጵያውያን ለዘመናት የገጠሩ ሕዝብ አርሶ አደሩ ተሸክሞ ኖሮናል። አሁን ቢያንስ ኑሮው እንዲሻገር፣ እንዲሻሻል፣ ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለገጠሬው፣ መልሰን ላርሶ አደሩ፣ መልሰን ለተሸከመን ሕዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሽቲቭስ የሰውን ሕይወት ይቀይራሉ። የሰው የኑሮ ዜ ስልት ይቀይራሉ። ይህንም በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። በእንጨት ሸክም ወገባቸው ጎብጦ ዱሩንም ገደሉንም ለሚማስኑ እናቶች ጓዳ ደግሞ ትርጉሙ ብዙ ማጀታቸውንም ሙሉ ያደርገዋል። ታዲያ ድርብ ያበር እንዲሉ ይህን የገጠር ፍንጣቂ ብርሃን ለሌሎች እንዲደርስ የማያስተኛ የጋራ የቤት ስራን የተወለን ሆኗል። እኛ አርሶ አደር የራሱ የተለየ ሽንት ቤት ኖሮት ሽንት ቤት ውስጥ ውሃ ማየት ሶላር ማየት፣ በጓሮ የሚበላ ነገር በስፋት ማየት ትልቁ የእርካታ ምንጭ ነውና፣ ተጋግዘን እጅ አጠር የሆኑ የእኛን ሰዎች በመደገፍ ኑሯቸውን እናሻሽል፣ ኑሯቸውን እንቀይር ያ ሲሆን የኢትዮጵያ ብልጽግና ወደምናስበው ደረጃ ይመጣል። ግድብ ገድበናል፣ ጥሩ ነገር ነው። ጋዛ ወተናል፣ ጥሩ ነገር ነው። ትላልቅ ፕሮጀክቶች የሠራን፣ ጥሩ ነገር ነው። ግን ያ ነገር እያንዳንዱ ሀውስ ሆሉስ መገለጥ አለበት።